የተወደዳችው የክርስቶስ ቤተሰቦች በዚህ ዕለት አንድ አጭር መልእክት ለማስተላለፍ ነው። በዚህ በጀርመን ሀገር እንግዲህ ከ45 ዓመት በላይ ሆኖኛል ስኖር በዚህ ጊዜ ውስጥ ደግሞ ቤተ ክርስቲያናችን ተስፋፍታ በአውሮፓ ምድር በሁሉም ቦታ ተዳርሳ ለማየት ህልም ወይም ደግሞ ራእይ ነበረኝ። እግዚአብሔር አምላክ ፈቅዶ በአሁኑ ጊዜ በመላው አውሮፓ ማለት ይቻላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያልተቋቋመበት ቦታ የለም። በዚህ እኔ በምኖርበት በጀርመን ሀገር ከሰላሳ በላይ የሚሆኑ የአጥቢያ ቤተክርስቲያኖች ይገኛሉ። እንደዚሁም ደግሞ በአንድ ሀገረ ስብከት ሊቀ ጳጳስ የምትመራ ቤተክርስቲያን አለችን። ህልማችን ወይም ላያችን ብዙ ቢሆንም ከነዚህ ውስጥ እኔ ባለ ዘመኔ ባለ ህይወቴ ለማየት የምፈልጋቸው ነገሮች አሁን በየቦታው ተቋቁሞ ያሉት አብያተ ክርስቲያናት በታላላቆቹ በጀርመን ከተማዎች ሁሉ እንዲኖሩ ነበረ። እሱ ተሳክቷል ማለት ይቻላል። በአሁኑ ጊዜ እንደ በርሊን፣ እንደ ሃምቦርግ፣ እንደ ሙንሽን፣ እንደ ቡሩስንቦርግ፣ እንደ ስቱትጋርት፣ እንደ ፍራንክፎርት፣ እንደ ኮለኝ፣ እንደ ዱስዶልፍ እንዲሁም በሌሎቹ ቦታዎች ሁሉ አብያተ ክርስቲያናት ተቋቁመው ይገኛሉ። የነዚህ የአብያተ ክርስቲያናት መቋቋም ብቻ በአሁኑ ጊዜ በቂ አይደለም። እንደሌሎቹ ሁሉ ማለት እዚህ በጀርመን ሀገር የራሱ ገዳም የሆነ የሌለው አንዳችም ቤተ ክርስቲያን የለም። የምስራቅ ኦርቶዶክስ አብያተ ክርስቲያናት የሆኑ ወይም ደግሞ የእኛ የሆኑ እህት አብያተ ክርስቲያናት ሌሎቹ ሁሉ ማለት ነው። እነአርመን እነሶሪያ ሶሪያ እነግብጽ እነዚህ ሁሉ የራሳቸው ገዳማት አቋቁመው ልጆቻቸውን በዚያ ቦታ በማሰልጠን በማስተማር መነኮሳት በአንድ ላይ እንዲሰባሰቡ በማድረግ የጥናት የጽሞና የመሰባሰብ ጊዜ አላቸው። ሁለንተናው በጣም የተቀና የሆነላቸው ሄዷል። አሁን የቀረን የኛ ብቻ ነው ግብ አድርገን ከተነሳናባቸው ጉዳዮች አሁን በጀርመን ሀገር የቀረን ቢኖር አንድ የራሳችን የሆነ ገዳም እንዲኖረን ስለሆነ አሁን በዚህ ክፍለ ሀገር ማለት ነው ራይላንድ ቤስትፋለን በሚባለው ሙንስተር በተባለው ቦታ አንድ ለእኛ ተስማሚ የሆነ ቦታ ተገኝቷል። ሊቀ ጳጳሱ ብፁዕ አቡነ ዲዮናሲዎስም ሄደው ጎብኝተውታል። ሁላችንንም መተባበር የሚያስፈልገን ስለሆነ በእውነት በዚህ አጋጣሚ ጊዜ የማስተላልፈው እንዳንድ ሽማግሌ ቄስ የማስተላልፈው መልእክት ቢኖረን እኛም እንደ ሌሎቹ ጥንታውያን አብያተ ክርስቲያናት የዋልድባ ባለቤቶች፣ የዝቋላ ባለቤቶች፣ የምድረ ከብድ ባለቤቶች፣ የሌሎቹ የነደብረ ሊባኖስ ገዳማት ባለቤቶች እኛ ገዳም የለለንማ፣ ሌላ ማን ገዳም ሊኖር ይችላል? ስለዚህ ይህ ወደፊት የሚቋቋመው ገዳም በብዙ መልኩ ሕዝባችንን በስደት ያለውን ሕዝብ ሁሉ በአውሮፓ ወይም በጀርመን ሀገር ላሉ ሳይሆን በመላው አውሮፓ ከዚያም ደግሞ ግፋ ቢል በዓለም የተበተነ ክርስቲያን ወደዚህ መጥተው የሚያርፍበት የሚጽናናበት፣ የሚማርበት፣ የሚያጠናበት ሙሉ ዝግጅት ያለው ገዳም እንዲኖረን ጥረት በመደረግ ላይ ነው ያለውና ስለዚህ የሁላችንን ትብብር እጅግ አስፈላጊ መሆኑን አጠንክሬ ለመናገር ፈልጋለሁ። የምትተባበሩትን ሁሉ እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር አምላክ ይጠብቃችሁ። ይህ ቦታ ተገዝቶ ገዳሙ ተቋቁሞ ለማየት ደግሞ የአምላካችን ቅዱስ ፈቃዱ ይሁንልን። ቆሙ የተባረከ የተቀደሰ በዓል ሆኖልን ብርሃነ ትንሳኤውን ልናይ የአምላካችን ቅዱስ ፈቃዱ ይሁን። እግዚአብሔር ባርካችሁ ባርካችሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ ሰላሙን ለሕዝባችን፣ ለሀገራችን፣ ለወገኖቻችን ይስጥልን። የአባቶቻችንን በረከት ከሁላችን ጋር ይሁን። ስላሴ አምላኬ ላሴ አምባሄ